ኢትዮጵያ በየዘመኑ ያፈራቻቸው በርካታ የሀገርም የዓለም በረከት መሆን የቻሉ ልጆች አሏት። ከእነዚህ መካከል ደግሞ የምስራቅ ባሌው የሀገር ባለውለታ ሼህ ሁሴን ከድር ከቀዳሚዎቹ ተርታ ይጠቀሳሉ። በአስራደኛው ክፍለ ዘመን በአሁኑ ምስራቅ ባሌ ዞን ተወልደው ከእስልምና ሃይማኖታዊ ትምህርት ባሻገር ሳይንሳዊ ትምህርቶችን ለአካባቢው ማህበረሰብ ያካፈሉ ናቸው። ከራስ አልፎ ለሌሎች የሚተርፍ እውቀት እሴትንና አብሮነትን በፍቅር የመዝራት ተምሳሌት ስለመሆናቸውም ይነሳል። ሼክና ሁሴን ዲንን ሲያስተምሩ ነበር። ቁርአንን ሲያስተምሩ ነበር ነበር እ ሰዎን በሰውነቱ ሰው በመሆኑ ይዋሉ ነበር እ ሰዎን ይመክሩ ነበር። ለሳይንሳዊ ትምህርትም ያስተምሩ ነበር፣ ቁርአንም ያስተምሩ ነበር። እዚህ አካባቢ ሲኖሩ የነበሩት አንደኛ ሳይንሳዊ ትምህርት ያስተምራሉ ስል ድሬ ሼክ ሁሴን ላይ አሁን ሀሮ ልኩ የምትባል ቦታ አለች። ሀሮ ልኩ ማለት ሼክና ሁሴን የዛሬ በአስራ አንደኛው ክፍለ ዘመን እዚህ የተዋቀረው የተቆፈረው ኩሬ አለ ማለት ነው። ያንን ኩሬ ሳይንሳዊ ሰው እዚህ እሳቸው ጋር የሚመጣው ሰው ኩሬውን አይቶ ለኩሬ እንዲጠቀም ኩሬ ቆፍሮ በቦታ ቢልጠቀም ሰውን አስተምሩት ማለት ነው። ደደላ ጋራ ላይ የሚባለውን እርከን መሬት አፈር እንዳይሸረሽር ሲያስተምሩ ነበር። ስልሳ ስድስት ቋንቋ ተናጋሪ 6 ሺ 600 ተማሪዎችን ሲያስተምሩ ነበር። ይሄ 6600 ተማሪዎች የሚያወሩት ቋንቋ ሁሉ በቋንቋቸው ሲያወሩ ስልሳ ስድስት ቋንቋ ተናጋሪውን ሲያስተምሩ ነበር። ሰይዱ አርፊን እዚህ ላይ ማለት ነው። ሰይዱ አርፊን ማለት ሰውን በሰውነቱ ሰው በመሆኑ ነው የሚያከብሩት እንጂ የሃይማኖቱን ብቻ ሳያከብሩ ሙስሊም ብቻ አያከብሩም። እስከ ዛሬ ሙስሊም ይመጣል፣ ክርስቲያን ይመጣል፣ ሌላ አንዳንድ አንድ እምነቶችም እዚህ ይመጣሉ። ተቻችሎ ተዋዶ አብሮ እዚ ዱአውን ተደርጎ ተመራድቆ ከዚህ ይሄዳሉ ማለት ነው። ሼህ ሁሴን በቆይታቸው ለሌሎች ስለ መትረፍ በማስተማር በርካቶች ከተለያዩ የሀገሪቱ ክፍሎችና ከዓለም ሀገራት ሲመጡ ተቀባይ እንደነበሩም ነው ታሪክ የሚያስረዳው። ይህም በአካባቢው ማህበረሰብ ዘንድ ላለው መረዳዳት ምክንያት ሆኖ የቆየ ስለመሆኑም ይገለጻል። የመደመር ሁኔታ ራሱ ከዚህ ቦታ መውሰድ ተምሳሌ መውሰድ ይቻላል ማለት ነው። ለምን ብዙ ብሔር ብሔረሰብ ብዙ ሃይማኖቶች መጥቶ እዚህ ይጸሉና ይገናኙና ሪሌሽናቸው እርስ በርሳቸው ኢትዮጵያዊነታቸው ጥሩ ነገር ተምሳሌት እንደሆን ከዚህ ቦታ መውሰድ ኖት ኦንሊ ቱሪዝም የሀገራችን አንድነት ማንነት እንደሆነ ከዚህ ትምህርት መውሰድ እንደሚቻል ማለት ስፍራው ፍቅር የተዘራበት መሆኑ በእርሳቸው የተሰራው መካነ ቅርስ በዓለም አቀፍ ቅርስነት እንዲመዘገብ ምክንያት ከሚሆኑ ባህርያት ውስጥ አንዱን እንዲይዝ አድርጎታል። የሚሉት ደግሞ በመካነ ቅርሱ ምርምር ያደረጉ ባለሙያ ናቸው። በዩኒስኮ ለመመዝገብ አንዱ ቫሊው ይሄ ፍቅሩ ነው። ሰዎች እዚህ መገናኘት መቻላቸው የሰላም ተምሳሌት መሆኑ ነው። እንግዲህ ሁላችንም ተባብረን ይሄንን የምናስቀጥለው መጪውን ትውልድ የምናስተምረው ያውቃል አውቋል ግን ጭማሪ እየቀረጽ ነው። በዚህ በፊት በነበረው ላይ ይሄ ነበረ ታሪክ፣ ይሄ ነበረ አያቶች ሲሰሩት የነበረው፣ ይሄን ገድል ነበረ፣ እውቀት ሲያሰራጩ ነበረ። ይሄ ሴንተር የእውቀት ማሰራጫ፣ የሰላም ማሰራጫ ሀብ ነበረ። የታሪክ ሰነዶች እንደሚያመላክቱት ከሆነ ከተለያዩ የሀገሪቱ ክፍሎች ወደዚህ ስፍራ የሚያቀኑ በርካቶች የጉዟቸው ምክንያትም ይሁ እንደሆነ ያብራራሉ። የሀብነቱ ለምሳሌ ፍቅር መገለጫው ብታይ ለምሳሌ አስራ ዘጠኛው መጨረሻ ላይ ብዙ ምሁራኖች ከወሎ የሚመጡ አሉ፣ እዚህ ከጅማ የመጡ አሉ፣ ከሰሜን አካባቢ መጥተው ይህን ቦታ ፍለጋ ማለት ነው። በግጥሞቻቸው ይህን ጠቅሰዋል። እነ ሺህ አሊ ጎንደር ይሄን ጎንደር ላይ የነበሩ ሺህ አሊ ጎንደር የሚባሉት ይሄንን ቦታ ከነ ቦታው ከነ ስሙ ከነ ወንዙ ከስሩ የሚወንዝ የሚፈሰውን ወንዝ ጠቅሰው የሚጠቅሱት መንደር ነው። ይህንኑ የታሪክ ሰነድ ዛሬም ጠብቆ የማቆየቱና የመተግበሩ ሁኔታ መቀጠሉ ነው የአካባቢ ነዋሪዎች የሚያነሱት። ተሞክሮውን ወደ ራሳቸው ህይወት በማምጣትና የቅርሱ አንድ አካል እንዲሆን በማድረግ እየተገበሩ እንደሚገኙም ተናግረዋል። እኛ እንግዲህ ከዚህ መማር የሚገባን ማንኛችን በሰው መሆናችን ያው ነቢያችን ጸላሁ ዐለይሂ ወሰለም እንዳሉት ናስ ሚን አደም ሰዎች ሁሉ የተፈጠሩት ከአዳም ነው አንድ ሰው ከአንድ ሰው እንደማይበልጥ በላጭ እንደሌለ በዚህ ዓለም ላይ በላጭ እንደሌለ እንዳስተማሩን ሁሉ እኛም መማር ያለን በት ሰው በሰውነቱ በሰው በመሆኑ መረዳዳት፣ መከባበር፣ መፈቃቀርና መረዳዳት ነው የሚያስተምረን ማለት ነው። አናጅና ላይ አሁን በዚህ አራ ጊዜ ሰው ሲመጣ አንድ ቦታ ተሰብስቦ ያለውን ትግሬ ታገኛለ፣ አማራ ታገኛለ፣ ኦሮሞ ታገኛለ፣ ወላይታ፣ ከምባታ ሁሉ አንድ ቤት ውስጥ የሆነው በአንድነት አብሮ በልቶ አብሮ ጠጥቶ ከዚህ ተፈቃቅሮ ሲመጡም ሲለቃቀሱ በመገናኘታቸው ሲለያዩም ሲያለቅሱ የሚለዩበት ከባድ ፍቅር እኔ ይሄ ነው ማለት ልዬ እንትን ብዬ ለማለት ለማሳወቅ የማይችል ከባድ ፍቅር ተፈቃቅሮ ነው ሰው እዚህ መጥተው አብሮ የሚኖረው እዚህ ላይ ከዚህም የሚገባ ይህ የሼህ ሁሴን ተግባር ከአካባቢ አልፎ ለሀገርና ለዓለም የሚተርፍ ስለመሆኑ መሆኑ የሚጠቅሱት የአካባቢው ነዋሪዎች ሌሎችም ይህንን ተሞክሮ ሊጠቀሙበት ይገባል ይላሉ። ማስተማር ማስተማር ሰው ከሰው ጋር እንዴት እንደሚኖር ከአገሮ ቤት ከአገር ከሌላ እምነት ተከታይም ጋር ሰው እንዴት መኖር እንደሚችል የይሶሶና የአገርም ትልቁ ታሪክ ይሄ መስጊድ ነው። የሸውሴንን ደሊሎች የመኖርና የመረዳዳት ተምሳሌትነት በመተግበር የሀገርን ሰላምና ብሩነት ማስቀጠል እንደሚቻልም ተመላክቷል።